እሱን ንገሩኝ። ጠይቁኝ አልክ፣ ጠይቋት አልክ፣ ጠየቁህ፣ ምን አልክ? ካልተስማማ አይ ኤሚና ቀብሪሽ፣ አልተስማማኝም ይሄ ነገር ስለሆነ አልፈልግም ብለህ በሰላም ማስወረድ ይችላል። እኔ የምማደርገው ነገር ሊሆን ስለሚችል ማለት ካልተስማማኝ፣ የሚያወሩት ነገር አይ አልተስማማኝም በቂ ስላልሆነ፣ ወይ ደም ምን ይሄ ያደብረኝ አዳምጠኛ አትበለኝ፣ ይህን ምን እነግርሃለሁ? ሚውት አድርጌ የምሰማ መጫወጫው እነሱን ሪስፔክት ለማድረግ ነው። ስለዚህ መጀመሪያ ሀሳቤን አዳምጠኝ። ለምን በዚህ ከገስት ላይ እንደዛ ማስወረድ የለብህም ነገር ለኔም ለራሴ ለእኔ ነገር አታድርግ ሙሌ ጆን ባባ ነገር በውስጥ ይሁን እንደ አይሁን አሁን እንደ ጓደኝነት ነው የምታውራኝ። ሚስቴክ ስታይ እኔ ይሁን የሚደብረኝ ፓርት። ምክንያቱም እኔ ነው ሚስቴክ ባይ ቤት ገብተ ጆን ለምን እንደዚህ አርከብኝ እረስ አልከፍትም። በውስጥ አውራኝ እንዳንዴ ጥሩ ነው እንደ ጓደኛ። ዲጄ ሙለርም ባባም አንድ ነገር መናገርም ፈልገውን እናሰራቸው። እዚህ ሚዲያ ላይ ይመጫጫው መነጋገሩ፣ መነቋቋሩ ምንም የሚጠቅም ነገር የለም። ዲጄ ሙለር ባባንም እኩል ነው ማቃችሁ። እዚህ ሚዲያ ላይ ነው እንደማንኛውም የምንተዋወቀው። የተለያዩ አጀንዳዎችን እየተቀበለ ይዞ ይመጣል። ግጀም እና ከውጭኝ እኔ እሰማለሁ አጀንዳው እውነትም ይሁን ውሸትም ይሁን እሱ የመሰለውን ነገር ነው ሰራ። ቀደም እንደምሳሌ የተናገረው ነገር አለ ካርሎስ አሁን ወጥተዋል። የሆነች ልጅ ዞ መጣ፣ በዚህ የሆነ እንትኔን ይዞብኝ ምናም ምናም። መቀሌና ያለው ልጅ እርግጠኛ ነው የተፋለጥ ነው ካርሎስን እዚህ ጉሮሮን ይዘነዋል። ቀደም እንደውም እንዳለው እስከ ራስ ጋር እስከ መጣላት ደረጃ ደርሷል። ካልተፈለጥኩ ውቼ ካልተገኘው ይሄን አጀንዳ ካላራገባችሁልኝ ያለ ገባ። ግን ያን ያክልም ውጤታ አልነበረም፣ ውጤታም አልነበረም። እኛ አልተቃወምንም ማለት ፈለገውን እሱ አስገብቶ የማናገር ሀሳቡ ላይመቻቸው ይችላል። የልጅቱ ማለት ይዛው የመጣችሁ እንትን ላይዋጥላችሁ ይችላል። መጠየቅ መብት ነው። ሲጠይቁ ግን እነዛ ሰዎች ከጠየቁ በኋላ መልስ ካገኙ በኋላ ካልተመቻቸው መውረድ ነው። ምወርደው ከታችሁ ነው፣ ማዳመጥ ነው። ሌላ ምንም ኮታብ የለውም። ከዚያ ውጭ ግን ልጁ ይዞ የመጣውን አጀንዳ ልጁ ይዞ የመጣውን ፕሮግራም እስከሚጨርስ ድረስ ማስ ማዳመጥ ነው። ሌላ ምን እንትን አለው መንቆር መንቀፍ ምናምን እኮ ማንም ሰው እኮ አያስፈልገም። በቤት ነው የፈለገውን ይችላል። አብዲ ጨርሷል እኮ ዲጄ ሙነር እኮ ያለውን ነገር ሁሉ ጨርሷል ቢ እቺ ሳክሳ ምና ምናምን እያለ ሲናገር በሌለውበት ስሜ እንዲያነሳኝ አልፈልግም። ለዛም ነው እኔ የገባሁት እንጂ ኦልሬዲ እኔ ገብቼም እየሰማው አልነበረም። ሚዲያ ላይ ሚዲያ ላይ አው እኔና እኛ ሁሉ እንተዋወቃለን በደንብ ይሄ አውርዶ እንደሚፈጠፍጠውን እኔ በሌላም ሰው አታድርግ ብዬ ካሁን በፊትም ነግሬዋለሁ። ብዙ ጊዜ ይሄ ሰውን ሪስፔክት አለማድረግ ነው። ካልፈልክ በቃው ሀሳባችሁ አልተመቸኝም። በቃ ውጡ እኔ ከምነቅላችሁ ውጡ በቃ በቃል እኮ በትነግረው ያሰው ይወጣልና ካልፈለግም ያሰው ይወጣል ገባህ አይደለ ግን ምንድነው እኛ ይሁን ያመጣው ቶፒክ እሱ ልክ እንደሱ እንድንቀበለው እንድናምነው ነው የፈለገው እኔ ደግሞ ከተለያየ አንግል አይተን ነው እንደገና እንድንናገር ሁሉ ሀሳብ ስጡ ተብለ ስትጠይቅ እና ስትል ደግሞ ሀሳቡ አይደለም ተብለው ጉሮሮ ላይ ከተቆመብህ ኦፍ ኮርስ ያያ ነው በሰዓቱ ያበሳጭ ግን እኛ የምንጠይቃት ጥያቄ ለልጅቱ አንደኛ የምታውቂው ሰው ከምትግባቡ ሰው ከምትግባቡ ሰው ከሚዲያው ከራሱ ፕሮግራም ላይ እንደዛ አንስቶ ከገስ ላይ ሲወረው ሁሉ ሻናዳ ቢያንስ ቢያንስ ከሆነ ነው ያናደደ። በቃ ለምን ሀሳብ ራሱ እያወራ ነው ነቅሎ ይወረወራል? ለምን ያል ነው እኛ ይሄን ነው። በቃ ሌላ ነገር አለ አይ፣ ለማታውቂው ሰው ችግር የለውም እኔም የማላውቀውን ሰው አንስቶ ቢያፈርጠው ችግር የለብኝ። ግን እያወቀው አሁን ባባ እያወቀኝ የሆነ የሱን ሀሳብ ስላልተቀበልኩ ከሚዲያ ላይ እንደዚህ ሆነ ከገጽ ላይ ቢያምዘግዝጎ ቢጥለኝ ይደብረኛል፣ ቅር ይለኛል። እውነት ነው፣ ይሄ የሚያስከፋ ነገር ነው። እንደዚህ አይነት ነገሮች ካሉ ደግሞ በርምት ይታረማሉ። ማለት ይሄ ነገር ጥሩ አለን ከሰው ጋር ያቀያይማል። ችግር የለውም ባባም ቢናገር ወንድምህ ነው። ለሰው የሚያስቀይሙ ነገሮች ካሉ ይህን ነገር አትስራ ብሎ ቢናገር እንደ ወንድ